አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስ ስም መጋቢት ሶስት በዚች ቀን የኢየሩሳሌም ኤጲስቆጶስ የከበረ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የኦሪት ምሁራን የሆኑ አዋቂዎች ነበሩ። የኦሪትን ሕግ ትምህርቶቹንም እያስተመሩ ታሳደጉት። ክርስቲያኖችን በጸና ልቦና የሚከራከራቸውን የሚጣላቸው ነበረ። መጻፍትን አዘውትሮ ከመመርመሩ የተነሳ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ዓለም እንደመጣና ሰውም እንደሆነም በሞትም ዓለምን እንዳዳነ አመነ። እርሱም የባሪያ አምላክ እንደሆነ አምኖ በኢየሩሳሌም ኤጲስቆጶስ በአበስጦስ እጅ ተጠመቀ። ዲቁናም ሾሞ ከዚያም በኢየሩሳሌም ሀገር ኤጲስቆጶስነት እንደ መሾም ሲገባው ድረስ በበጎ ስራና በእውቀት አደገ። ኤልያስ የሚባለው እንድሪያኖስም በነገሰ ጊዜ ከኢየሩሳሌም ሀገር የፈረሰውን ህንጻ ሁሉ እንዲያንጹና በስሙ ኤልያስ ተብሎ እንዲጠራ አዘዘ። ከዚያም በአይሁድ ምኩራብ ደጃፍ ላይ ታላቅ ግንብ ሰሩ ከከበረ ደንጊያም ሰሌላ ሰርቶ በላዩም ስሙን ኤልያስን ጽፎ በመግቢያው አኖሮ በዘመኑም ኢየሩሳሌም አሕዛብና አይሁድ ተመላች ሰለጠኑባትም ክርስቲያኖች ሊጸልዩ ወደ ጎልጎታ ሲመጡ ባዩዋቸው ጊዜ አሕዛብ ይከለክሏቸው ነበር በዚያ ዙሁራ በሚባል ኮከብ ስም መስጊድ ሰርተው ነበርና ስለዚህም ክርስቲያኖችን በዚያ እንዳያልፉ ይከለክሏቸው ነበረ። በዚህም አባት ላይ ከአዛብ ታላቅ መከራና ሐዘን ደረሰበት። ብዙ ጊዜ ደብደበውታልና በምድር ላይም ጎልትተውታልና፣ አጎሳቅለታልና እርሱም ነፍሱን ወደ እርሱ ይቀበል ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። ጌታም ልመናውን ሰምቶ በሰላም አረፈ። በረከቱ ከኛ ጋር ለዘለም ትኑር አሜን። በዚህ ቀን ደግሞ የከበረ አባት በእስክንድርያ ለተሾሙ አባቶች ሊቀ ጳጳሳት ሰባ አንደኛ የሆነ አባ ሚካኤል አረፈ። ይህም አባት ከተናሽነቱ ጀምሮ የምንኩስና ልብስ ሊለበስ ወደደ። በአስቄት ገዳም በአባ መቃርስ ቤተክርስቲያን ምንኩሶ እስከ ሸመገለ ድረስ በዚያ ኖረ። በብዙ መነኮሳትም ላይ አበምኔት ሆኖ ተሾመ። በዘመኑም ሁሉም መልካም ተጋድሎን በመጋደል በመጋረር እግዚአብሔርን ደስ አሰኘው። በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ለመሾም እስኪገባው ድረስ ፍጹም ተጋድሎን በመጋደል ደከመ። ከእሱ በፊት የነበረ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ የወንጌላዊ ማርቆስ ወንበር ያለ ሊቀ ጳጳሳት አራት ወር ኖረች። ለዚህ ሹመት የሚሻል ሲመረምሩና ሲመርጡ ብዙ ደከሙ። ከብዙ ድካምም በኋላ ሶስት የገዳም ሰዎች መርጠው ስማቸውን በሶስት ክርታስ ጻፉ። የክብር ባለቤት ጌታችንን ኢየሱስ ክርስቶስ ስም በአንዲት ክርታ ጽፎ እያንዳንዳቸውን አሸጋው በመሰቢያ ውስጥ አኖሯቸው። ቻር ጠባቂ ሾሙላቸው ዘንድ ኤጲስቆጶሳቱ እና ካህናቱ እስከ ሶስት ቀን ድረስ እየጸለዩና እየተቀደሱ እግዚአብሔርን በመማለድ ኖሮ ከሶስት ቀኖች በኋላም አንድ ታናሽ ብላቴና ጠርተው ከእነዚህ ከሶስቱ ስሞች አንዱን አንስተ ስጠን አሉት። ያም ብላቴና የዚህን አባት የአባ ሚካኤል ስም ያለበትን ያንን ክርታስ አወጣ። ሁሉም እግዚአብሔር እንደመረጦ አውቀው ይገባዋል፣ ይገባዋል፣ ይገባዋል እያሉ ሊቀ ጵጵስና ሾሙት። እሱም በሹመቱ ላይ ሆኖ እንደሚገባ በመልካም አመራር ሥራውን መራ። የሚጽፈለትም ጸሐፊ መረጡለት። ስለ ምዕመናን አጠባበቅና ስለማስተማር ማስተማር ወደ ሀገሮች ሁሉና ወደ ኤጲስቆጶሳቱ መልእክትን ይልክ ነበረ። እሱም ከኃጢአታቸው ተመልሰው ንስሐ እንዲገቡ ሕዝቡን የመከራቸውና የቀጽጻቸው ነበር። እግዚአብሔርን የፈሩት ዘንድ ንጹሐ ነፍስ ንጹሐ ልቦና ያለው ሆነ። የዚህም ዓለም ጣዕም ያለው ምግብ አይሻም አይመኝም። ክብሩም ቢሆን ወይም ጥሪቱም ለድሆችና ችግረኞችን አስቦ የሚጸውታቸው ነበር እንጂ ከነርሱም የሚተርፈውን ለቤተ ክርስቲያን ማሰሪያ ያደርገው ነበረ። ይህ አባት ሙሉ ዓመት አልኖረም ከዚያም የሚያንስ ነው እንጂ በሰላም በፍቅር አረፈ። በረከቱን ከኛ ጋር ለዘለም ትኑር አሜን። በዚች ቀን ዳግመኛ ክርስቲያናዊ ነጋዴ መርቄ አረፈ። ይህ ቅዱስ ከአንጾኪያ ሰዎች ወገን ነው። ጉዝፋር የሚባል ወዳጅ ነበረው። ይህም ጉዝፋርም ጠዋት የሚያመልክ ከሃዲ ነው። ከሃይማኖት በቀር ምንም በምን አይለዩም። ከዕለታትም በአንዲቱ ቀን መርቄና ጉስፈር ነበጉዱድ ወደሚባል አገር ለንግድ ሄደው ሰው በሌለበት በረሃ ውስጥ አምስት ቀን ተጓዙ። ክርስቲያናዊ መርቄም ባለጸጋ ነው። ከእርሱ ጋራም አርባ ልጥር ወርቅ ነበረ። በጎዳና በጉዞ ላይ እያሉ ለሞት የሚያደርስ ደዌ መርቄ ታመመ። ከዚያም ራሱን አጽናንቶ እንዲህ ብሎ ጻፈ። ከባሪያ ልጅ ከባሪያ መርቄ ከኔ ያለ በጥቁር በቅሎ የተጫነ አርባ ልጥር ወርቅ ላንተ ይሁን። ጌታ ኢየሱስ ክርስቶስ የእያው እግዚአብሔር ልጅ የክብር ባለቤት ሆይ ስለ በደሌ ይቅር በላይ፣ መንግስተ ሰማያትን ተሰጠኝ ዘንድ ለልጆቼ ለሚስቴም፣ ወይም ለዘመሮቼ አይሁን ብያለሁ። ይህን ደብዳቤ ጠቅልሎ ወዳጁ ጉዝፋርን ጠራው። የሚለውን ሁሉ ያደርግለት ዘንድ አማለው። ከዚያም በምሞትበት ጊዜ አትንካኝ፣ ግን አርባ ልጥር ወርቅ እንደተጫነ ከበቅሎ ጋር ወስደ የክብር ባለቤት ለሆነ ለሕያው እግዚአብሔር ልጅ ለጌቴ ኢየሱስ ክርስቶስ በእጁ ስጠው። ድርጆቼ እንዳትሰጥ፣ ከእርሱ በቀር ለማንም ቢሆን አትስጥ አለው። ጉዝፋርም እንዲህ ብሎ መለሰለት፣ አንተ ራስ ሞቶ ተነስቶ ወደ ሰማይ ወጣ የምትል አይደለምን? እኔ ወደ ሰማይ መጥቼ ልሰጠው ይችላል ለሆነ። መርቄም እንዲህ አለው፣ ወደ ቤተክርስቲያን ሂድ፣ ራሱ ወደ አንተ ይመጣል፣ እጅ በእጅ ስጠው። ከዚህ በኋላ መርቄ ለመሞት ሲቀረብ፣ ራቅ ብሎ በመቀመጥ ጉዝፋር መሞቱን ይጠብቅ ነበረ። ወደ እርሱም መላእክትን የብርሃን ልብስ ይዘው ሲወርዱ አየ። ከእርሳቸውም ጋር ጻድቃን ሰማዕታት አሉ። ዳዊትም በመሰንቆ ያመሰግን ነበር። መንፈስ ቅዱስም በርግብ አምሳል ወርዶ በስጋው ላይ ሶስት ጊዜ ዞረ። ያን ጊዜም የመርቄ ነፍስ ከስጋ ተለይታ ወደ ሰማይ እንዲህ ባለ ሁኔታ አረገች። ሁለት አንበሶችም መጡ። ምድርም ቆፍሮ ቀበሩት። ጉዝፋርም የተነሳ የመርቄን ወርቅ ጭኖ ስላየው ሁሉ እያደነቀ ሄደ። አንጾኪያን በደረሰ ጊዜ የቤተ ክርስቲያኑን አስተዳዳሪ ቀሲስ ታዲዮስን አግኝቶ መርቄን ዳሎ ነገረው። ቀሲስ ታዲዮስም ሊረከበው ወደ ጉስፋር ሄደ። ግን የክብር ባለቤት ከሆነ ከጌታ ኢየሱስ ክርስቶስ በቀር ለማንም አልሰጥም፣ ወዳጄ መርቄን ዳማለኝ እጅ በእጅ እሰጠዋለሁ እንጂ ብሎ ከለከለው። ከዚያም ሄዶ ወደ ቤተክርስቲያኑ ቅጽር ግቢ ገባ። ቀሲስ ታዲዮስም ደጁን ከፈተለት። የተጫነውንም ወርቅ አውርዶ በፊቱ አኑሮ በዚያ ቆመ። ከሌሊቱ ኩሌታ ላይ እንደ ነጎድጓድ ድምፅ ያለ በቤተ ክርስቲያን ውስጥ ሰማ። ታላቅ ብርሃን ወጣ። ጌታችንም ከሰማይ ወርዶ በመሰዊያው ላይ ተቀመጠ። መላእክትም ከእርሱ ጋር አሉ። ከመላእክትም አንዱ ከሃዲ ጉስፋር ከዚህ ለምን ቆም ካለው፣ እርሱም ወደ እጁ መርቄ ለክብር ባለቤት ለጌታ ኢየሱስ ክርስቶስ እንጂ ሌላ እንዳትሰጥ ብሎ እንዳማለው ነገረው። መላኩም የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይህ ነውና ና ስገድ አለው። ጉስፈርም ሰገደ፣ ደብዳቤውንም ሰጠው። የተንቀጠቀጠም የክብር ባለቤት ጌታ ኢየሱስ ክርስቶስ ወይ አመንኩብህ አለ። ጌታም ያንን ወርቅ ይመዝኑት ዘንድ አዘዘ። አርባ ልጠር ሆኖ ጉስፈርም ለቀሲስ ታዲዮስ ዘንድ እንዲጠመቅ አዘዘው።